እብኑ ስሪን ራሂመሁላህ እንደሚሉት በህልም ፀጉርን ማየት ክብርን፣ ስልጣንን፣ ገንዘብን እንዲሁም ረጅም እርሜን ያመለክታል። በህልማችን ፀጉራችን ሲረዝም ካየን በተለይ በአማረ ሁኔታ ፀጉራችን የሚረዝም ከሆነ ይህ መልካም የሆነ እርዝቅን፣ ስልጣንን፣ የክብር መጨመርንና ረጅም እርሜን ያመለክታል። የህልም ፍቹም እንደ ሰውየው ይለያያል። ሰውየው ሀብታም ከሆነ የሀብቱን መጨመር፣ ሰውየው ድሃ ከሆነ ደግሞ በአላህ ፈቃድ የተባረቀ እርዝቅን እንደሚያገኝ ያበስራል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ያላ ሰላምና ዘነት በእናንተ ላይ ይሁን። በዛሬ ፕሮግራማችን የምናየው በህልማችን ጸጉርን ስናይ ማየት ትርጉሙ ምንድን ነው የሚለውን ይሆናል። በታላቁ የህልም ፈቺ በሙሐመድ ኢብኑ ሲሪን ረሂመሁላህ አፈታት መሠረት ሁሉንም አንድ በአንድ እናየዋለን። አብራችሁን ይቆዩ። ኢብኑ ሲሪን ራሂመሁላህ እንደሚሉት በህልም ጸጉርን ማየት ክብርን፣ ስልጣንን፣ ገንዘብን እንዲሁም ረጅም እርሜን ያመለክታል። በህልማችን ጸጉራችን ሲረዝም ካየን በተለይ ባማረ ሁኔታ ጸጉራችን የሚረዝም ከሆነ ይህ መልካም የሆነ እርዝቅን ስልጣንን የክብር መጨመርንና ረጅም እርሜን ያመለክታል። የህልም ፍቹም እንደ ሰውየው ይለያያል። ሰውየው ሀብታም ከሆነ የሀብቱን መጨመር፣ ሰውየው ድሃ ከሆነ ደግሞ በአላህ ፈቃድ የተባረከ እርዝቅን እንደሚያገኝ ያበሰራል። በአጭሩ ጸጉራችንን ስናሳድግ ማየት መልካም የሆነ ህልም ነው። የገንዘብ መጨመርን የስልጣን መጨመርን እንዲሁም ረጅም እርሜን ያመለክታል። ነገር ግን በህልማችን ጸጉራችን ሲረግፍ ካየን ይህ ማስጠንቀቂያ የሆነ ህልም ነው፣ መጥፎ የሆነ ህልም ነው። አንድ ሰው በህልሙ ጸጉሩ ሲረግፍ ካየ የገንዘብ መቀነስን፣ የክብር ማጣትን፣ በአጠቃላይ ጭንቀትና ኪሳራን ያመለክታል። የሚረግፈው የጸጉር መጠን ደግሞ የሚመጣውን የኪሳራ መጠን ያሳያል። ነገር ግን ጸጉራችን ሙሉ ለሙሉ የሚረግፍ ከሆነና መላጣ የምንሆን ከሆነ ይህ ድህነትንና ከባድ የሆነ ችግርን ያመለክታል። አላህ ከመጥፎ ነገር ሁሉ ይጠብቃል። ነገር ግን ጸጉራችንን በሀጅ ወቅት ከሆነ የምንመለጠው ይህ መልካም የሆነ ህልም ነው ከወንጀል መማርንና ከጭንቅ መገላገልን ያመለክታል። ውድ ወንድምና እህቶች መጥፎ የተባለ ህልም ሁሌም ስናይ ነቢዩ ሰለላሁ ዐለይሂ ወሰለም እንዴት መጠበቅ እንዳለብን አስተምረውናል። እሳቸው ያሉንን በሚገባ ከተገበርን መጥፎ የተባለ ህልም ሁሉ እኛን ሊጎዳን አይችልም። በግራ ቦናችን ሶስት ጊዜ ቀለል አድርገን መተንፈስ እንዲሁም አዑዙ ቢላሂ ሚነ ሸይጧኒ ረጂም በማለት ከተረገመው ሰይጣን መጠበቅ እንዲሁም የተኛንበትን ጎን መቀየር፣ ከተቻለ ተነስተን ሁለት ረከዓ ሶላትን መስገድ፣ ዋነኛው ነገር ደግሞ ይህንን ያየነውን መጥፎ ህልም ለማንም ሰው አለመናገር። ይህንን ካደረገን መጥፎ የተባለ ህልም እኛን ሊጎዳን አይችልም። አላህ የበለጠውን ያውቃል። ወላሁ አለም። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።